ያለችው እናት እንግዲህ እሷ እናታችን ራሱ ታመው ሆስፒታል እንዳሉ እየተናገረ ነው፣ ሉል ማለት ነው። ዛሬ ደግሞ እንግዲህ ወንድማችን በምን አይነት ሁኔታ እንዳገኘው በጣም በሚያሳዝን ራሱን እንትን በማይል አልጋ ላይ ተኝት ሆነው ያገኘው ግን መገኘቱ እግዚአብሔር ይመስገን ለእናቱ ነፍሱ ራሱ ስላገኘችው እኔ በጣም ደስ ብሎኛል። እናትና እህቱን እንግዲህ የዛሬ ሶስት አራት ቀን በፊት የተለቀቀው ቪዲዮ አይታችኋል። የልጃቸው መጥፋት ልጃችሁ በምን አይነት ሁኔታ እንዳለ በጣም ሲጨነቁ እየነበሩ እናቶች ናቸው። አሁን ደግሞ አግኝቶ ዘላለም መቼም ሉል እና ዘላለም መቼም እድሜ ልካችሁን እንደተመረቀ የእውነት ሁልጊዜ እናንተ መልካም ለምትሰሩ ወንድሞቻችን ሁልጊዜ ምርቃት ነው። የእናታችን እንባ የእናታችን ጸሎት እንግዲህ ለእናንተም ይድረሳችሁ። የዚች እናት እንባ እንግዲህ አልጋ ላይ ተኝተው እንዴት ስቅ ስቅ ብለው እያለቀሱ እንደነበሩ አብዛኞቻችሁ አይታችኋል። ዛሬ ደግሞ ልጃቸውን አግኝቶ እውነት እስከሚያገናኛቸው ድረስ በጣም ነው ይሳ እንትን ያልኩት። የገዛ ወንድሙ እንግዲህ በገዛ ቤታቸው ሌላ እጮኛ ነው ፍቅረኛ ይዞ የወንድሙና የእህቱ መጥፋት ምንም ሳያሳስበው እሱ ግን ፍቅረኛ ነኝ ምናምን የምትባል እንግዲህ ቤት ውስጥ ሴት ይዞ ነው የተገኘው። እንጃ እውነት እንዴት አይነት ሕሊና እንዳላቸው እንዴት አይነት ልቦና እንዳላቸው በምን እንዴት እንደሚያስችላቸው የሰው ልጅ በአልጋ ላይ አስተኝተው እነሱ እንደፈለጉ የሚፈነጥዙ እንደፈለጉ ሲወጡ ሲገቡ የምናያቸው አብዛኞቻችን ኢትዮጵያ ውስጥ ሀገራችን ላይ እንደዚህ አይነት ወንጀል መስፋፋቱ በጣም ነው የሚያሳዝነው። ምን ያክል እርስ በርሳችን እንደተጨካከንን በዚህ ቪዲዮ ራሱ ማየት ትችላላችሁ። ይሄ ቪዲዮ የመጀመሪያ አይደለም። በሰው ሰው መጨካከን በጣም በርከትከት ብሏል እንግዲህ ምን አይነት ጉድ እንደሰማን መቼም ኢትዮጵያ ውስጥ እድሜ ይስጠን እንጂ የማናየው የማንሰማው ጉድ የለም። በየጊዜው ምን የሚመጣው ጉድ አዳዲስ ነገር ነው። ማመን እስከሚያቅታችሁ ድረስ ኢትዮጵያ ውስጥ ነው ወይስ ፊልም ነው እስከምትል ድረስ የሰው ልጅ ምን ያክል እንደረከሰ እና ገንዘብ እና የሆነ ጥቅም አጥቅም እንዴት እንደተወደደ እያያችሁ ነው በሚለቀቀው ቪዲዮ በልዑል እና በዘላለም ብቻ ሳይሆን በተለያዩ ሶሻል ሚዲያ ላይ እንግዲህ በዚህ በወንጀል እንትን የተባለ ዙሪያ የሚሰራ ቪዲዮ ሁላችሁም እንደምታዩት በጣም የሚያስጠላ ሰው፣ የሰው ማንነታችሁን እንድትረሱ የሚያደርግ አብዛኛው ሰው ደግሞ የጨካኔና አረመኔነት የተሞላበት ሰው እያየ ነው። እና እግዚአብሔር ለሁላችንም ልቦና ይስጠን፣ እንደ ሰው እናስብ። ይሄ አብዛኛው በገንዘብ በምናምን የምትሸል የገዛ እህትሽን የገዛው ስጋሽን እንደዚህ ይህን ያክል በመጨከን ይህን ያክል እንትን ማለት የእናታችን እንባ እግዚአብሔር ይመስገን ልጁ ምንም በህይወት ስለተገኘ፣ ልጃቸው ስለ ልጃቸው ሲያወሩ እንግዲህ የዛሬ ሶስት ቀን ቪዲዮ አይታችኋል። በዘላለም ማለት በልዑል ማለት ነው። ምን ያክል እናት እና ልጅ ቀርቦ የነበሩትን ቪዲዮ ሁላችሁም እንግዲህ የምታስታውሱት ይመስለኛል። ምን ያክል እናት እያለቀሰች እንደነበረ ከመሟጋ የልጇን መጥፋት እንዴት እንደሆነች እንዴት እያለቀሰች እንደነበረ እንግዲህ አይታችኋል እና አሁን ደግሞ ልጃቸው እንደዚህ ምንም እንኳን ባልጋ ላይ ተኝቶ በህመም ቢገኝ ራሱ ሞር በህይወት መገኘቱ ራሱ ትልቅ ነገር ስለሆነ እግዚአብሔር ይመስገን። እንግዲህ ዛሬ ይሄ ወንድማችን እንዲገኝ ዋናው የረዳው ደግሞ ይሄ የዘላ የልውል ካሜራማኑ እንግዲህ እግዚአብሔር እየስጠው እንግዲህ ስንት ቀን ሙሉ በዛ በነሱ ሰፈር ላይ ብዙ አሰሳ ካደረገ በኋላ እንግዲህ ይሄንን ጉደኛ ሰውዬ ይዘውት ሲወጡ ሲገቡ እንግዲህ የሰፈር ሰው ራሱ ምን እንደነከው ልጁ ምን አይነት እመም እንዳለበት ማንም ሰው የሚያቅ የለም። እንግዲህ ልጁን በምን አይነት ሁኔታ እንዴት እንደታመመ እንግዲህ እነዘላ ማነው ልውል እንግዲህ እውነቱን እስከሚያወጡ ድረስ ይሄን ልጅ እስከ መጨረሻው ድረስ ይጋፈጡታል ማለት ነው። እውነት ሁልጊዜም ተደብቃ አትቀርም። የዛች ሴትዮ እንባ ዝም ብሎ መሬት ላይ አይፈስም። የእናቶች በተለይ እናት እናት ብቻ ሳይሆን የማንም የሰው ልጅ በሙሉ ዝም ብሎ እንበው መፍሰስ የለበትም። እውነት ፍትህ ማግኘት አለባቸው። ይሄ ልጅስ በምን አይነት ሁኔታ ቢሆን ነው አሁን ላይ አልጋ ላይ ተኝቶ በህመም ያለው? ይሄ ወንድም የተባለው እንግዲህ ሚስት ነሽ ምንድን ነሽ እጮኛ ነኝ ምናምን የምትለው እሷ በእነሱ ቤት መታ እየተንደላቀቁ ያሉት ሰውን እያሰቃዩ እነሱ በሰላም መግባት መውጣት። ያው ኢትዮጵያ ውስጥ እንግዲህ እያያችሁ ነው። አብዛኛው አብዛኛው ማለት ትችላላችሁ። በተለይ ወንጀል በተለይ የሆነ ታዋቂ ሰው የሆነ ብር ካለው በፍጹም ምንም እስር ቤት ቢገባ ራሱ ሳምንት ራሱ እንደማይቆይ እያያችሁ ነው። ሰው ገለውም ሳምንት አይቆዩም። በቃ ብር ካለሽ ትወጫለሽ። ምንም ማድረግ አይቻልም። እንግዲህ ጊዜው እስከሚመለስ ድረስ ከእንደዚህ አይነት እግዚአብሔር ይጠብቀን። እንደው ልቦና ሆና እየስጣችሁ ልብ ለሌላችሁ ለሰው ልጅ ይህን ያክል ጨካኝ አረመኔ የምትሆኑ ሰዎች እግዚአብሔር በመጀመሪያ ልቦና ይስጣችሁ። እንደ ሰውኛ የምታስቡበት ምንም ቢሆን እንኳን እንደው ስጋ እንደው እንኳን የሚወለድ ይቅርና እንደው ምንም የማይወለድ ቢሆን እንዴት ነው በሰው ልጅ ጭካኔ እና አረመኔ የተሞላ አረ እግዚአብሔር ሆይ እኔ ግን እኔ ሳወረው ራሱ በጣም እየከበደኝ የልዑል ዘላለም ልዑልና ዘላለም ብቻ ሳይሆን በእነሱ ዙሪያ የሚሰሩትንም እንደዚህ ቪዲዮ ስታዩ እጅግ በጣም ነው የሚያሳዝኑት በቃ በተለይ እናት ስታለቅስ ስታዩ ከባድ ነው በጣም በጣም። እንጃ ምን አይነት ጊዜ እንደደረስንን። በጣም ከባድ ነው ጊዜው ሳይሆን ሰው ነው የተበላሸው። ገንዘብ ብቻ እያሳደዱ የሰውን ህይወት ርካሽ አድርገዋል። በቃ አሁን እኳን ሞር እነዚህ ልጆች እንግዲህ ቤት ውስጥ ቁጭ ብለው ጭራሽ ስለ ራሳቸው ማንነት እኳን እንድታወራ አይፈቅድላትም። በምን አይነት ሁኔታ እንዳመጣት እንግዲህ ጓደኛ ማቾችን ምንድን ነው ያለችው። ታክሲ ውስጥ ተገናኘን፣ ከዛ የታክሲ ይከፈለልኝ በዛ ነው ትውውቃችን። የማይመስል ነገር ነው እያወራች ያለችው እንግዲህ። ከካሜራ ጀርባ ልውል፣ ምን አይነት እነዚህ ሰዎች ምን አይነት ሴራ እያሴሩ እንደሆነ፣ ለዛ ልጅ ለተኝ አልጋ ላይ ተኝቶ በህመም ያለው ልጅ ምን አይነት ከጀርባ ምን እንዳስቀመጡበት፣ ለዚህ ልጅ ህመም መፍትሄ ምንድን ነው? መነሻ የሆኑት እነሱ እንደሆኑ እንግዲህ ሲደርስባቸው ሁለቱም የሚወርዱት እስር ቤት ነው የሚሆነው። ሁለቱም እያንዳንዳቸው ልጁ በተለይ እንግዲህ እንደምታዩት ጢባር ጢባር እያለ ነው፣ ማውራት ራሱ አይፈልግም። እውነቱ ሲነገራቸው አንዳንድ ጊዜ እውነት ምንድን ነው እውነት ምን እንደምን አድርገው የሚያዩ ናቸው እና ሲወጣበት መናገር እንኳን አልፈለገም። እያንዳንዳቸው እንግዲህ የስራ የስራቸውን ያገኛሉ። ማንም ሰው የዘራው ነው የሚያጭደው። የእናታችንም እንግዲህ እህታችንም የባለፈው ከእናቷ ጋር የነበረችው እህታችን እያያችው ነው፣ እንዴት እያለቀሰች እንደነበረ አሁን ላይ ይሄ ሰውዬ ይሄ ልጅ በገዛ እንትናቸው በገዛ እኔ አንዳንድ ጊዜ ስታስቡት ምን አይነት ኅሊና እንዳላቸው እራሱ ለመገመት አይከብድም። ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ የሰው ልጅ እየተሰቃየ የሰው ልጅ በየእንትኑ እያያችሁ፣ እነሱ ግን ስለ ገንዘብ እና ስለ ሀብት ስለምን ያሳድዳል? የዚች እናት ህመም መነሻ የሆነው እንደውም ይሄ ልጅ ተይዞ መቀጣት ያለበት ይመስለኛል። አሁን ላይ እንኳን አይደለም እሱ ጓደኛው ነኝ ምናምን ያለችው አውቃም ሊሆን ይችላል ምን ሁለታቸው ምን እየሰሩ እንደሆነ ፈጣሪ ነው የሚያውቀው። ስለ እህቱ በደንብ ታውቃለች፣ ግን እሱ አፏፏን እያላት እንድታወራ እንኳን አልሰጣትም። እውነቱን እንዳታወጣ ማለት ነው። ምክንያቱም በደንብ ይተዋወቃሉ። ያው እሷ ዘላለም ልዑልን ለመጀመሪያ ጊዜ ስላየችው ምንም አልመሰላትም። ግን እሱ ግን እንደ እንደምታዩት እንግዲህ እሷ እንድታወራ እንኳን እድል አይሰጣትም እውነቱን እንዳታወጣበት እየሸፋፈነ፣ ስለ እኛ ምን አገባ፣ ስለ ትውውቃችን ምን አገባ፣ የመጣህበትን እንትን ብለህ ውጣ ምናምን እያለ እንግዲህ ዘላለምን በማይሆን ዘላለም አልኩኝ ልውልን እንደማይሆን አድርጎ እንግዲህ እንትን እያለም ዘላለም ደግሞ ወይ ዛሬ ደግሞ ዘላለም ዘላለም እያልኩኝ ነው። አቦ መድሃኒዓለም የዘላለምን እንትን አይቼ ስለመጣ ዘላለም ዘላለም እያልኩኝ ነው። ሉል ደግሞ እንግዲህ እውነትን ይዞ ስለሚጓዝ ይሄ ልጅ የዚች እናታችን መፍትሔ ካላገኘ ይሄ ልጅ አሁን ላይ ወንድማችን በምን አይነት ሁኔታ እንዴት ሊታመም እንደቻለ ከጀርባ ምን እንዳለ እንግዲህ እውነቱ ሲወጣ ይሄ ጉደኛ የሆነ ልጅ እንግዲህ መጨረሻው እናያለን። እድሜ ስጠን። ኢትዮጵያ ውስጥ የማናየው የማንሰማው ጉድ የለም። እኛ ብቻ ተመልካች እንሆን ብቻ እውነት ነው። ዝም ብላችሁ እዩ። ማየት ማየት መኖር ደግ ነው። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን። ግን በጣም ቅዝቅዝ ብላችሁብኛል። ላይክ አታረጉም፣ ሰብስክራይብ። በጣም ቀዝቅዟል። ወይኔ እያሳለኝ ነው በዛ ላይ እውነት ሰብስክራይብ አርጉ ፕሊስ ጋይዝ፣ እስኪ ቢያንስ አስር ሺ አስገቡኝ። ሰው አንድ ሚሊዮን መቶ እንትን ይላል፣ እኛ አስር ሺ ለመግባት ራሱ በጣም አዛ አድርጎናል። ከቻላችሁ፣ አብዛኞቻችሁ እየገባችሁ እያያችሁ ዝም ብላችሁ ነው የምትወጡ። ላይክ አታረጉም፣ ሰብስክራይብ አታረጉም። አቤት እውነት መልካምነት ብቻ ነው የሚጠብቀው። ምንም ከእናንተ ዜሮ አምስት ሳንቲም አይቀንስባችሁ። ላይክ አድርጉ። ለማንኛውም እወዳችኋለሁ፣ አክብራችኋለሁ። ሰላም ብዚት ትርፍ ይበል ብያላችሁበት። ሰላም እግዚአብሔር ባይበል።